ሰላም እንዴናችሁ የወገኛ ተረክ ቤተሰቦቻችን። ለዛሬ ከአሰብ ጉዳይ ጋር በተያዘ አንድ አጭር ተረክ እናቀርብላችኋለን። በአሰብ ጉዳይ ላይ በጣም ከሚቆጩ ሰዎች መካከል አንደኛው ዶክተር ያዕቆብ ኃይለማርያም ናቸው። ዶክተር ያዕቆብ ኃይለማርያም ከዚህ ቀደም በ1992 በተለይ የአሰብ ጉዳይ በተመለከተ የኢትዮጵያ መንግስት ውሳኔ ካሳለፈ በኋላ በቀጥታ ለጊዜው ጠቅላይ ሚኒስትር አቶ መለስ ዜናዊ ደብዳቤ ከጻፉ ምሁራን መካከል አንዱ ናቸው። በጣም አስጠንቅቀው ነበር። ኢትዮጵያ የአሰብ ወደብን ማጣቷ ምን ያህል ጉዳት ሊያስከትልባት ይችላል በሚለው ጉዳይ ላይ በጣም ዘርዘር ያለ ጥያቄ እና ማስጠንቀቂያ ነበር ያቀረቡት። ዶክተር ያዕቆብ ኃይለማርያም ማርያም ከዛ ባለፈ እንግዲህ 2003 ላይ ደግሞ በመጽሐፍ ደረጃ አሰብ የማናት የሚል መጽሐፍ አሳትመዋል። 260 ገጾች ያሉት መጽሐፍ። በዚህ መጽሐፍ ላይ በርካታ ጉዳዮችን አንስተዋል። ታሪካዊ ዳራውን ከመጀመሪያው ጀምሮ የነበሩትን ታሪኮች የአሰብ ባለቤትነት የማን እንደሆነ እና ታሪኮቹን አጠቃላይ ነገር ከጥንት ጀምሮ የነበረውን እስከ ጊዜው ድረስ፣ መጽሐፉ እስከታተመበት ጊዜ ድረስ ያሉትን የተለያዩ መረጃዎችን አሰብ ወደ ኢትዮጵያ የሄደችበትን ሴራም በደንብ ተንትነውታል። በርካታ ነገሮችን የሰነድ ማስረጃዎችንም አያይዘዋል። ብዙ ዋቢ ሰነዶችን በማጣቀስ ነው መጽሐፉን የጻፉት። እንዲያውም ዋቢ ሰነዶቹን እየተመለከትኩ ነበርና በጣም ብዙ ናቸው። በመጽሐፍ ደረጃ ብቻ 21 ዋቢ ሰነዶችን ጠቅሰዋል። ከዛ ጋዜጦችና መጽሔቶች ወደ 19 የሚሆኑ እንደዚሁም ደግሞ የውጭ የተለያዩ መጽሐፎችንም እንደዚሁ ወደ 22 ጠቅሰዋል። ፕሮክላሜሽኖች፣ የተለያዩ የዩናይትድ ኔሽን ውሳኔዎች፣ ብዙ ብዙ ነገሮችን ሁሉ አገላብጠው በደንብ የጻፉት ነው። ለዛሬ ያው የወቅቱ ርዕሰ ጉዳይ ስለሆነ የአሰብ ጉዳይ በሱ ላይ የሚያጠነጥን ከዚሁ መጽሐፍ ላይ የተወሰደ በተለይ የአሰብን ባክግራውንድ ሊያሳይ የሚችል ተረክ ነው የማቀርብላችሁ። የዚህ ጉዳይ ነገር እኔንም በተወሰነ ደረጃ ኢሹ ይመለከተኛል። የተማርኩት ግሎባል ስታዲስ ኤንድ ኢንተርናሽናል ሪሌሽን ስለሆነ በዚህ ጉዳይ ላይም በተለይ የመመረቂያ ጽሁፌን ከኢትዮጵያ የባህር በር አክሰስ ጋር በተያዘ ነበር የሰራሁትና በተደጋጋሚ አየው ነበር። የእሳቸውን መጽሐፍ አሰብ የማናትን ሌሎችንም መጽሐፍ እንደዚሁ የማየት እድል አግኝቻለሁ። ግን በእሳቸው ልክ የአሰብን ጉዳይ በደንብ ዘርዝሮ የጻፈ የለም። ለዛም ነው ከእርሳቸው መጽሐፍ ላይ የአሰብን ጉዳይ እስኪ ለመረዳት እንድንችል ምንድን ነበር የነበረው ባክግራውንድ የሚለውን ወደ እናንተ አቀርብላችኋለው። የቻናላችን ቤተሰቦች ስለሆናችሁ ስለምትከታተሉን፣ አስተያየቶችን ስለምትሰጡን እና በተለያየ መንገድ ድጋፍ ስለምታደርጉልን ሁላችሁንም ከልብ አመሰግናለሁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ እጠይቃለሁ። አሰብ የማናት በዶክተር ያዕቆብ ኃይለማርያም። አሰብ የማናት ዶክተር ያዕቆብ ኃይለማርያም ምዕራፍ አስር አሰብ የኢትዮጵያ የተፈጥሮ የባህር በር። አሰብና ታሪኳ በአንድ ጉዳይ በፍሬ ነገሩ ለመስማማት በቃላት ትርጉም የጋራ ግንዛቤ መጨበጥ የግድ ይላል። ስለሆነም አሰብ ስንል ምንን እንደሚያካትት፣ የባህር በር መብት ስንል ምን ማለታችን እንደሆነ መግለጽ ያስፈልጋል። በተለምዶ አነጋገር አሰብ ሲባል ብዙዎች ቃሉ ወደቡን ብቻ የሚሸፍን አድርገው ይወስዱታል። በዚህ ጽሑፍ አሰብ ስንል ግን ከወደቡ ዓለም አቀፍ የባህር በር ሕግ እንደሚደነግገው 12 ኖቲካል ማይልስ ወደ ባህር ዘልቆ ገብቶ ላይታችን የባህርና የመሬት አካባቢን ወይም ሬድሲ ሊቶራል የሚሸፍን ሲሆን በአጼ ኃይለ ሥላሴ ዘመነ መንግሥት የአሰብ አውራጃ፣ በደርግ ዘመን ደግሞ የአሰብ ራስ ገዝ ይባል የነበረውን ውሃውና መሬቱን ደሴቶቹንም ያጠቃልላል። እንዲሁም በተለያዩ ጽሁፎች በተባበሩት መንግስታት ሰነዶችም ጭምር የኢትዮጵያ ወደ ባህር የመዝለቅ መብት ወይም አክሰስ ቱ ዘሲ የሚል ሀረግ ይነበባል። ይህም ማለት ኢትዮጵያ በራሷ ወደብ በአሰብ አድርጋ ወደ ባህር መዝለቅ ማለት እንደሆነ አንባቢያን ሊገነዘቡት ይገባል። ወደብ አልባ ሀገር ባለወደቡ ሀገር የሚጠይቀውን ክፍያ እስከፈጸመና ሌሎችም ባለወደቡ ሀገር የሚያስቀምጣቸውን ህጋዊ ግዴታዎችን እስካሟላ ድረስ በሌላው አገር ወደብ የመጠቀም መብት በተለያዩ ዓለም አቀፍ ሕጎች የተደነገጉ ስለሆነ ኢትዮጵያም ይህ መብት ከመላው ዓለም አቀፍ ህብረተሰብ ጋር የምትጋራው በመሆኑ በጅቡቲ አድርጋ ወደ ባህር ለመዝለቅ የተለየ ፍቃድ አያስፈልጋትም። ስዊስ ካናል በወደብነት ተዘጋጅቶ ስራ በሚጀምርበት ጊዜ የጣሊያን መርከቦች የሚያርፉበት አንድ የንግድ ማዕከል፣ የሸቀጣሸቀጥ፣ የነዳጅና የከሰል መጋዘን ወደ ሩቅ ምስራቅ ለሚመላለሱ መርከቦችም ማረፊያ የሚያገለግል ወደብ በቀይ ባህር ማግኘት ከፍተኛ ጠቀሜታ እንዳለው ተረድቶ አመች ወደብ ፍለጋ ቀይ ባህርን ሲያስስ የነበረው የካቶሊክ ቄስ ጁሴፔ ሳፔቶ ከጓደኛው ከአክተን ጋር በ1869 አሰብ ደረሱ። ቦታው ለፈለጉት ግልጋሎት ተስማሚ ሆኖ ስላገኙት ከመሬቱ ባለቤቶች ከወንድማማቾቹ ከሱልጣን ኢብራሂም በን አህመድና ከሱልጣን ሐሰን በን አህመድ በአሰብ የሚገኝ አንድ ትንሽ ቦታ በ6000 ማርያ ቴሬዛ ብር ለመግዛት ተስማሙ። ግዢው የተከናወነው በሩባቲኖ ኩባንያ ስም ነበር። ከአሰብ ፊት ለፊት የሚገኙ ደሴቶችንም ከአሰብ ጋር መቀላቀል ቄሱ አስፈላጊ ሆኖ ስላገኙት ከደሴቶቹ ባለቤት ከሱልጣን አብደላ ሐሽም ጋር ተስማምተው ሦስቱም ሥልጣኖች እኩል የሚካፈሉት 8100 ማርያ ቴሬዛ ብር ሲቀበሉ የሩባቲኖ ኩባንያ ወዲያውኑ ከራስ ሉማህ አላላህ ተብሎ ከሚጠራው የባህር ዳርቻ እስከ ጋንጋ ተራራ ድረስ ያለውን መሬትና ደሴቶቹን ተረከበ። የጣሊያን ባንዲራም ተሰቅሎ 21 ጊዜ መድፍ ተተኮሰ። የቀረው ነገር ከአሰብ ፊት ለፊት ይገኙ የነበሩት ሌሎችም ዋና ዋናዎቹ ደሴቶች ጣሊያኖች መያዝ ስለፈለጉ የደሴቶቹ ባለቤት ብርሃን ከሚባለው የራሄታ ሱልጣን ጁሴፔ ሳፔቶ ደሴቶቹን ገዛ። ሳፔቶ በ 1870 ዓ ም ወደ አገሩ ሲመለስ ጥሩ አቀባበል ቢያገኝም የጣሊያን ጋዜጦች፣ መጽሔቶችና የፖለቲካ ሰዎች አሰብ የተቃጠለ አገር ነው፣ ሙቀቱም ኃይለኛ በመሆኑ ሰው ሊኖርበት አይችልም፣ እጽዋትም አያበቅልም እያሉ ተዘባበቱበት። አሰብ ለአስር ዓመት በሙሉ ተረስቶ ከቆየ በኋላ የኢጣሊያ መንግሥት ከሩባቲኖ ኩባንያ ተረክቦት በአፍሪካ ቀንድ የመጀመሪያዋ የጣሊያን ቅኝ ግዛት ሆነች። አሰብ የሩባቲኖ ኩባንያ ሲገዛው ከዚያም በኋላ ለብዙ ጊዜ ትንሽ መንደር ሆኖ ቆይቷል። ጣሊያኖች ሲገዙት በቀይ ባህር ለሚተላለፉ የጣሊያን መርከቦች ከሰል ለማቅረብ አስበውት ስለነበር ለወደብነት እጅግም ትኩረት አልሰጡትም ነበር። በአካባቢው ከነበሩ ወደቦች የጣሊያኖችን ትኩረት የሳበው ምጽዋ ስለነበር ምጽዋን በወደብነት ማሳደግ ተያያዙት። በ1920ዎቹ አካባቢ በአሰብና በዙሪያው ይኖር የነበረው ሕዝብ ከሶስት ሺህ የማይበልጥ ሲሆን ከእነዚህም አውሮፓውያን በተለይም ጣሊያኖች ከመቶ እስከ መቶ አርባ ይደርሱ እንደነበር ተዘግቧል። የጣሊያኑ ካቶሊክ ቄስ ሳፔቶ ለሩባቲኖ ኩባንያ አሰብን በገዛበት ጊዜ አሰብ የኢትዮጵያ አካል እንደነበረች አንድ የአፋር ጸሐፊ ዘግቧል። አጼ ሚኒሊክም የኢትዮጵያን ዳር ድንበር ለዓለም ሕብረተሰብ ለማስታወቅ ለንግሥት ቪክቶሪያ በጻፉት ደብዳቤ የአፋሩ ሱልጣን ጥንታዊ ዜጋቸው መሆኑን፣ ግዛታቸውን በምስራቁ በኩል የቀይ ባህርን ይዞ ደቡብ እንደሚደርስ አስታውቀው ነበር። በጊዜው በነበረው የመገናኛ ችግሮች፣ የአፋር በረሃማነትና ከማዕከሉ በመራቅ እንደዛሬው የኢትዮጵያ መንግሥት በአፋር ላይ ሙሉና የቀን ተቀን ቁጥጥር ነበረው ማለት ባይቻልም የአፋር ባለአባቶችን ግብር ማስከፈሉ አፋር የኢትዮጵያ አካል ነበረች ሊያሰኝ የሚችል በቂ ምክንያት ነው። ስለሆነም የአፋር ሱልጣን አሰብን ለሌላ መንግሥት አሳልፎ የመስጠትም ሆነ የመሸጥ መብት አልነበረውም። ሱልጣን ኢብራሂም አሰብን ለጣሊያኖች በመሸጡ ሱልጣን ኢብራሂም አሰብን የሸጠ በመባል በኢትዮጵያውያን ዘንድ እንደ ከሃዲ ተቆጥሯል። በጊዜው በዚሁ በምስራቅ ሰሜን ኢትዮጵያ አካባቢ ይሯሯጡ የነበሩት የቱርኮች ተጠሪዎች ግብጾች የአፋር ሱልጣን አሰብን የመሸጥ መብት የለውም በማለት ሽያጩን ተቃውመውት ነበር። አሰብን የገዛው የሩባቲኖ ኩባንያ አሰብንና ደሴቶቹን በሙሉ ለጣሊያን መንግሥት አስረክቦ የጣሊያን ቅኝ ግዛት ተብለው በጣሊያን መንግሥት እጅ ገቡ። በዚህ ጊዜ ጣሊያን በሰሜን ምስራቅ አፍሪቃ ሁለት ቅኝ ግዛቶች ነበሯት ማለት ነው። ሮባቲኖ ኩባንያ አሰብን ከገዛ ከአስር ዓመታት በኋላ አሰብ የጣሊያን ቅኝ ግዛት የሚለውን ስም ቀርቶ እንደ አውሮፓውያን አቆጣጠር በጃንዋሪ 1 ቀን 1890 ዓ ም በቀይ ባህር የሚገኙ የጣሊያን ይዞታዎች የኤርትራ የጣሊያን ቅኝ ግዛቶች ተብለው አንድ ላይ ተጠቃለሉ። በጊዜው አሰብ በጣሊያን እጅ እንዳትገባና የጣሊያን ቅኝ ግዛት እንዳትሆን የተቃወሙ ጣሊያኖችም ነበሩ። የሩባቲኖ ኩባንያ አሰብንና ደሴቶቹን ሲገዛም ሆነ ወደ ጣሊያን መንግሥት ሲያስተላልፈው ኢትዮጵያ የምታውቀው ነገር አልነበረም። አሰብ ከቀረው ኤርትራ ተለይታ ጣሊያኖች ቅኝ ግዛት ሲያደርጓት ከኤርትራ በባህልም ሆነ በዘር ወይንም በቋንቋ የተለየች አገር ነበረች። አሰብ ከምጽዋ ወይንም ከዜላ ጋር ስትወዳደር በዕድሜ ለጋ ወደብ ነች ማለት ይቻላል። እድገቷም ከስዊስ ካናል መከፈትና ከአጼ ሚኒሊክ የግዛት መስፋፋት ጋር የተያያዘ ነው። አሰብ ኤርትራ በጣሊያን ግዛት ስር በነበረች ጊዜ ሳይቀር ትስስሯ ከወሎ ጋር እንጂ ከኤርትራ ጋር አልነበረም። ጣሊያን ኤርትራን በሚያስተዳድርበት ጊዜ ሁሉ የቀይ ባህር አፋሮች በሙሉ ግንኙነታቸው ከሃይማኖት መሪያቸው ከአውሳው ሱልጣን ጋር ሆኖ በመካከላቸው የወሰንም ሆነ ያስተዳደር ልዩነት እንዳልነበረ የአፋር አዛውንቶች ይናገራሉ። አሰብ ከደሴ ጋር በመኪና መንገድ ስትገናኝ እስከ ቅርብ ጊዜ ድረስ ከአስመራ ጋር የሚያገናኛት መንገድ ስላልነበረ ከአሰብ አስመራ ለመሄድ ከአሰብ ወደ ደሴ ተመልሶ ከዚያ በኋላ ነበር ወደ አስመራ ማቅናት ይቻል የነበረው። ከሁለተኛው የዓለም ጦርነት በኋላ እንግሊዞች ኤርትራን ለአስር ዓመታት ካስተዳደሩ በኋላ በኢትዮጵያና በኤርትራ መካከል ፌዴሬሽን ተመስርቶ ኤርትራን ለቀው ሲሄዱ ፋብሪካዎችን ነቃቅለው ህንፃዎችን አፈራርሰው ሊሸጥ የሚቻለውን ሁሉ ለጎረቤት ሱዳን ሲሸጡ የባቡር ሐዲዱም አልቀራቸውም ነበር። የወደብ መሳሪያዎችንም ከምጽዋና ከአሰብ እየነቃቀሉ ወስደው የደረቅ ወደብ መገልገያዎችን ወይም ድራይ ዶክስ በታትነው ለሱዳን ስለሸጡ አሰብ በፌዴሬሽን ጊዜ ወደ ኢትዮጵያ ስትዛወር ምንም አይነት የወደብ ግልጋሎት ልትሰጥ የማትችል የወደብ ምድረ በዳ ነበረች ማለት ይቻላል። የአሰብ ዕድገት አሰብ ከኢትዮ ኤርትራ ፌዴሬሽን በፊት እዚህ ግባ የማይባል ጥቅም ብቻ የምትሰጥ ማንም ትኩረት ያልሰጣት ትንሽ ወደብ ነበረች። የተሟላች ወደቡና ማገልገል የጀመረችው በኢትዮጵያ እጅ ከገባች ወዲህ ነው። የኢትዮጵያና የኤርትራ ፌዴሬሽን እንደፈረሰ አሰብን በሰፊው መገንባትና ማስፋፋት ተጀምሮ በመጀመሪያ ሞግራድ በሚባል የዩጎዝላቪያ ኩባንያ ስራው ሲጠናቀቅ፣ ለዚህም ስራ 26 ሚሊዮን ብር በዛሬው ተመን ምናልባት ከ260 ሚሊዮን ብር በላይ ኢትዮጵያ ወጪ አውጥታለች። በደርጎ አገዛዝ ዘመንም ወደቡ ከፍተኛ መሻሻል ተደርጎለት እንደነበርና ለዚህም ከመነሻው ጀምሮ ኢትዮጵያ ለአሰብ ግንባታ እስከ 3 ቢሊዮን ዶላር የሚደርሱ ወጪ እንዳደረገች በአንድ ወቅት የአሰብ አውራጃ አስተዳዳሪ የነበሩት አቶ ጌታቸው በቀለ ለዚሁ ጸሐፊ ገልጸውለታል። ቀጥሎም ወደ 1 ሚሊዮን የሚጠጉ ኢትዮጵያውያን ያለቁበት ትልቁ ረሃብ በተከሰተ ጊዜ የእርዳታን ለማስተላለፍ ብቁ እንዲሆን አሰብ በብዙ ሚሊዮን ዶላር የሚጠጋ መሻሻል ተደርጎለታል። በተጨማሪም ኢህአዴግና አሻቢያ በፍቅር እፍ ባሉበት ወቅት ኢትዮጵያ ከሚሌ እስከ አሰብ ድረስ የሚወስደውን መንገድ በራሱ ወጪ አሰርታ መንገዱን የሰራው የፈረንሳይ ኩባንያ ገንዘቡ ስላልተከፈለው ኢትዮጵያን ከሶ እንደነበር ይታወሳል። ለዚህ መንገድ ኢትዮጵያ ወደ 25 ሚሊዮን ዶላር ወጪ እንዳደረገች ይነገራል። ኢትዮጵያ በአሰብ ከተማ የተለያዩ የመንግሥት ሕንፃዎችን፣ መንገዶችን፣ ተማሪ ቤቶችን፣ ሆስፒታሎችንና መርከብ ማሳረፊያዎችን እንዲሁም አንድ ትልቅ የነዳጅ ማጣሪያ አስርታ ነበር። ለእነዚህ ሁሉ ኢትዮጵያ በብዙ ቢሊዮን ዶላር የሚገመት ወጪ ያወጣች ሲሆን ለዚህ ሁሉ ንብረት ኤርትራ አሰብን ስትወስድ ቤሳ ቤስቲኒ ለኢትዮጵያ አልከፈለችም። እንዲያውም አቶ መለስ ዜናዊ በአንድ ወቅት እስከ ዛሬ አሰብን በነጻ ለተጠቀምንበት ኤርትራውያን ሂሳብ እናወራርድ እንዳይሉን ስጋታቸውን ገልጸዋል። አሰብ ከፌዴሬሽኑ በኋላ በተደረገላት መሻሻል ትላልቅ መርከቦችን ለማስተናገድ ችላ፣ ለመሃሉና ለደቡብ ኢትዮጵያ ዋናዋ የባህር በር ሆና ታገለግል ነበር። ወደቡ ከነበረበት በጣም አድጎ ኢትዮጵያ ለቃው ስትወጣ በግምት 2.8 ሚሊዮን ቶን ጭነት ሊያስተናግድ የሚችል አቅም ነበረው። በአሁኑ ወቅት አሰብ ዘመናዊ ከተማ ስትሆን በውስጧም ብዙ መስኪዶችና ቤተ ክርስቲያናት፣ የመንግሥት መስሪያ ቤቶች፣ የሕዝብ መገልገያዎች የተሟሉ መንገዶች ሲኖሯት፣ ከኢትዮጵያም ጋር በአስፋልት መንገድ ተያይዛለች። የአሰብ ወደብ በአሁን ጊዜ ሰባት ትልልቅ መርከቦችም ሊያቆም ሲችል ባህረ ሰላጤው በጣም ትራፊክ ከሚበዛባቸው የዓለም ባህረ ሰላጤዎች አንዱ ነው። አብዛኛዎቹ በቀይ ባህር የሚያልፉ መርከቦች በአሰብ በኩል አድርገው ሲሆን በዓመት ወደ 20ሺ የሚጠጉ መርከቦች ሰባት ቢሊዮን የሚጠጋ ጭነት ይዘው ይጓዛሉ። ጅቡቲ አሰብን አተካም። የጅቡቲን ወደብ መጠቀም ከብዙ ችግሮች ጋር ተያይዞ ይመጣል። በመጀመሪያ የጅቡቲ ርቀት ከአሰብ ጋር ቢመዛዘን ለመሀል አገሩ በይበልጥም ለሰሜን ኢትዮጵያ በጣም ሩቅ ከመሆኑም በላይ ይህም ለመኪና ሹፌሮች አድካሚ ሲሆን፣ የትራንስፖርት ወጪውንም ያንረዋል። የጅቡቲ የወደብ አገልግሎት ታሪፍ በሌላ ቦታ እንደተጠቀሰው ዕለት በዕለት እየጨመረ መሄድ ወደ ኢትዮጵያ የሚገቡ ዕቃዎች ዋጋ አስወድዶታል። በአሁኑ ወቅት ለተከሰተውና ህዝብን ለከፍተኛ ስቃይ የዳረገው ከውጭ ለሚገቡ ዕቃዎች የዋጋ ንረት የወደብ ታሪፍ መጨመር አስተዋጽኦ እንዳለው አያጠያይቅም። በጅቡቲና በኢትዮጵያ መካከል ታሪፍን አስመልክቶ የጋራ ስምምነት ቢኖርም ጅቡቲ ስምምነቱን ከመጤፍ ሳትቆጥር የወደብ አገልግሎት ታሪፍ የጨመረችባቸው ጊዜያት አሉ። በአንድ ወቅት ይህንን ጭማሪ ለማሰረዝ የኢትዮጵያ ጠቅላይ ሚኒስትር ራሳቸው ጅቡቲ ድረስ በመሄድ የተጣለው ታሪፍ እንዲነሳ ማድረጋቸው ይታወሳል። ለጉምሩክ ሰራተኞች ትርፍ ሰዓት እየተባለ የኢትዮጵያ ነጋዴዎች ለተጨማሪ ወጪ እየተዳረጉ ነው። በጅቡቲ ወደብ ላይ ስለሚሰረቁና ብልሽት ለሚደርስባቸው የኢትዮጵያ እቃዎች የወደቡ ሰራተኞች ኃላፊነቱን አይወስዱም። ጭነት ወደ ኢትዮጵያ በሚያጓጉዙ ሹፌሮች ላይ የሚደርሰው ወከባና እንግልት ከፍተኛ ከመሆኑም በላይ የዘር መድሎ እንደሚደረግባቸው ሹፌሮቹ በተለያዩ ጊዜያት ተናግረዋል። ጌት ፓስ፣ ደመሬጅ ስቶሬጅ እያሉ የሚያስከፍሉት በየ15 ቀናት ይቀይሩታል ሱር ታክስ ባጌጅ ታክስ ሪቬኒ ታክስ የክሬን ኪራይ እያሉ በየጊዜው የሚጨምሩት ክፍያ ጅቡቲ ወደብን የሚያስተዳድረው ዱባይ ወርልድ ኩባንያ በቀውስ ውስጥ በመሆኑ በኢትዮጵያ የሚንቀሳቀስ ሲሆን እንቅስቃሴው የዘረፍ አይነት መሆኑን አቶ ኃይለ ሚካኤል ገብራናኔ አስገንዝበዋል ከዚህም አልፎ የጅቡቲ ወደብ በአሁኑ ወቅት በችግር ላይ መሆኑ ይነገራል ወደቡን ለማስተዳደር እንደ አውሮፓውያን አቆጣጠር ጁን 20 ቀን 2000 ዓ.ም የ20 ዓመት ውል ከጅቡቲ ባለስልጣናት ጋር የተፈራረመው የዱባይ ዓለም ወደብ ኩባንያ ውሉ እንዲሰረዝ መጠየቁ ተዘግቧል። ውሉ እንዲሰረዝለት የጠየቀበት ምክንያት በእርግጠኝነት ባይታወቅም ኩባንያው ለጅቡቲ ባለስልጣናት የገባቸው ቃል አክብሮ ባለመገኘቱ ነው ይባላል። ኢትዮጵያ የባህር በር እንዳይኖራት የሚጠነሰሰው ሴራ ግሪጎሪ ኮፕሌ የተባለ የአፍሪካ ኤክስፐርት ጋዜጠኛ ስለ ኢትዮጵያና ግብፅ ግንኙነት ሲጽፍ የሚቀጥለውን አስፍሯል። የግብፅ የአፍሪካ ቀንድ ዋነኛው ፖሊሲ ኢትዮጵያ በአካባቢው የበላይነት እንዳይኖራት ከባህሩ ዙሪያ ማግለል ነው። ይህም ዓላማዋ በኤርትራና በኢራን አማካኝነት እያስፈጸመችው ነው። ግብፅ የኤርትራ የነፃነት ንቅናቄዎችን በመርዳት ቀደም ሲል የኢትዮጵያ የባህር ኃይል ይቆጣጠረው የነበረው የቀይ ባህር ደቡብ ክፍል ከኢትዮጵያ እጅ በማውጣት ኤርትራ ነጻ እንድትወጣና ኢትዮጵያ ከቀይ ባህር አካባቢ ተገልላ በተፈጥሮም ሆነ በባህልም መቼም የኤርትራ አካል ሆና የማታውቀው አሰብንም እንድታጣ አደረገቻት። ግብፅ የአረብ መሪነቷን በመጠቀም ሱዳን፣ ሶሪያ፣ ኢራቅ፣ የመን፣ ሊቢያና ሳውዲ አረቢያን በማቀነባበር ኢትዮጵያን ለማዳከም በመጣር ላይ ነች። ግብፅ ይህንን የምታደርገው ጠንካራ ኢትዮጵያ በአባይ ውኃ ላይ ያላት መብትና የባህር በር መብቷን ልታስከብር ትችላለች ከሚለው ፍራቻ በመነሳት ነው። ግሪጎሪ ኮፕሌ በመቀጠል እንደሚሉት አሁን ኢትዮጵያ ምንም ነገር ወደ ሀገሯ ለማስገባት ብትፈልግ የጅቡቲ በጎ ፍቃድ ያስፈልጋታል። ስለሆነም በኢትዮጵያና በኤርትራ መካከል ጦርነት ቢፈነዳ ግብፅ በጦርነቱ በግልጽ በመግባት ኢትዮጵያ በቀይ ባህር የነበራትን ስፍራ መልሳ እንዳትይዝ መከላከሏ አይቀርም በማለት ይገልጻሉ። በመቀጠልም አሰብ አካባቢ የሚገኘው የአፋር ሕዝብ የግድ ከኤርትራ ጋር በመቀላቀሉና በኤርትራ ቁጥጥር ስር በመዋሉ ከፍተኛ ቅሬታ እንደተሰማውና ከኤርትራ ቁጥጥር ለመውጣት ብረት አንስቶ እንደሚፋለም ኮፕሌ ጽፈዋል። በጥቅምት 2003 ዓ ም አቶ መለስ ዜናዊ ግብፅ በአባይ ወንዝ ምክንያት በኢትዮጵያ ላይ ጦርነት ብትከፍትም እንደማታሸንፍና ጦርነት የከፈቱም እንዳላዛለቃቸው ከገለጹ በኋላ ግብፅ የኢህአዴግ መንግስትን ለማናጋት ተቃዋሚዎችን ትረዳለች በማለት በከሰሱ ማግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብፅ ሄደው ከግብፅ ፕሬዝዳንት ሙባረክ ጋር በካይሮ ተገናኝተው መመካከራቸው የኮፕሌን አባባል አመኔታን ያጎናጽፏል። ከሞምባሳና ለኢትዮጵያ አገልግሎት እየተዘጋጀች ነች ከምትባለው የኬንያ ወደብ ላሙ በስተቀር ሌሎች ኢትዮጵያ ልትጠቀምባቸው የምትችል ወደቦች በሙሉ በአረብ ሊግ ውስጥ ሲሆኑ በድንበር አቋራጭ ወንዞቿ ወይንም በሌላ ምክንያት ኢትዮጵያ ከአንድ አረብ ጋር በተለይም ከግብፅ ጋር ውዝግብ ውስጥ ብትገባ ግብፅ በአረብ አገሮች ላይ ባላት ተሰሚነትና የአረብ ሊግ አባላት ባላቸው ስምምነት መሰረት የአካባቢው ወደቦች በሙሉ ለኢትዮጵያ ዝግ ሊሆኑ ይችላሉ። የጅቡቲ ወደብ የሚተዳደረው በአንድ የዱባይ ኩባንያ ሲሆን፣ ነገ የወደቡ አስተዳደር ወደ ግብፅ ቢዞርስ የሚለውን ማሰብ ብቻ በራሱ ስጋት ውስጥ ይጥላል። የጅቡቲ የባህር በር ለአንድ ሳምንት ብቻ ለኢትዮጵያ ዝግ ቢሆን በኢትዮጵያ ላይ ሊደርስ የሚችለውን ችግር መገመት አስቸጋሪ አይሆንም። ኢትዮጵያ በህዝብም ቁጥር ብዛት ባላትም የመሬት ስፋት፣ በጠቅላላው ተፈጥሮ በለገሳት እምቃብትና በህዝቧ ታታሪነት የራሷ የባህር በር ቢኖራት ታላቅ ሀገር የመሆን እድል ይኖራት ነበር። ወደብ አልባ ሆና ግን ድህነትን እንኳን ማሸነፏ አጠራጣሪ ሲሆን፣ ድህነትን ብትቀንስም እንኳን በዘለቄታ እይታ ታላቅ አገር ልትሆን አትችልም። ወደብ አልባ ሆኖ ታላቅ የሆነ ሀገር የለም። ኦስትሪያ፣ ስዊዘርላንድና ሉክዘምበርግ ወደብ አልባ ቢሆኑም ሀብታም እንጂ ታላቅ የሚባሉ አገራት አይደሉም። እነዚህ ሀገራትም ቢሆኑ ጎረቤቶቻቸው ሀብታሞች በመሆናቸው በቅርባቸው ሰፋፊ ገበያ ከመኖሩም በላይ የመገናኛ አውታሮቻቸው የደረጁ ሲሆኑ፣ ግንኙነታቸውን በሰለጠነ መንገድና በሕግ ተደንግጎ የተያዘ ስለሆነ እነዚህን ሶስት ሀገራት ወደብ አልባ ከሆኑ ሀገራት ጎን ማሰለፍ አይገባም። ቀይ ባህር አፋሮች ኢትዮጵያዊነት የተለያዩ ኢትዮጵያውያን ምሁራንና ሌሎችም በኢትዮጵያ ለሰላም መደፍረስና ለግጭት መንስኤዎች የአባይ ወንዝ ውሃ ፍትሐዊ አጠቃቀምና የኢትዮጵያ የባህር በር በተለይም የአሰብ ባለቤትነት ጉዳይ እንደሚሆን ሳያመነቱ ይናገራሉ። በፕሮፌሰር ጌታቸው በጋሻው እይታ ኢትዮጵያ በራሷ ወደብ አድርጋ ወደ ባህር የመዝለቅ መብት በሰላም መፍትሄ ካልተሰጠው ወደፊት ብሔራዊ ስሜት ያለው መንግስት መንበሩን ሲይዝ አሰብ ለጦርነት መንስኤ እንደምትሆን አያጠራጥርም ይላሉ። ይህንን አደገኛ ሁኔታ ለማስቀረት ለጋስ ሀገሮችና ዓለም አቀፍ ድርጅቶች የሚሳተፉበት ድርድር መደረግ እንዳለበት ፕሮፌሰር ጌታቸው ያሳስባሉ። የድርድሩም ውጤት መሆን የሚገባው አሰብን አለምንም ቅድመ ሁኔታ ወደ ኢትዮጵያ መመለስ ሲሆን፣ ይህም ወደፊት ሊመጣ የሚችለውን የጦርነት መዓት ያስቀራል ይላሉ ፕሮፌሰር ጌታቸው አያደርገውና ለወደፊቱ በኤርትራና በኢትዮጵያ መካከል ግጭት ቢፈጠር መንስኤው የወሰን መከላከል ጉዳይ ሳይሆን በአሰብ ባለቤትነትና በአፋር ህዝብ አንድነት ላይ ያጠነጠነ እንደሚሆን የተለያዩ ምሁራን ያስገነዝባሉ። አቶ ኃይለ ሚካኤል ገብረአናኒያ የፕሮፌሰር ጌታቸው አቋምን በማጠናከር የሚከተለውም ብለዋል። የአሰብ ጉዳይ የተዳፈነ እሳት ማለት ነው። አማራጭ እያለህ ዝም ብለህ የምታካሄደው ጦርነት የምርጫ ጦርነት ሲሆን አሁን ያጋጠመን ግን ልንሸሸው የማንችል አስገዳጅ ጦርነት ነው። ምርጫ የሌላት ሀገር አስገዳጅ ጦርነት ለማካሄድ ትገደዳለች። የኢትዮጵያና የኤርትራ ችግር አሁን የድንበር ብቻ አይደለም፣ የመሬትም ጉዳይ አይደለም። ዋናው አንኳሩ የባህር ወደብ ጉዳይ ነው። ሁላችንም ቁጭ ብለን ችግራችንን መፍታት ያለብን፣ በተለይም ደግሞ የኤርትራ ተቃዋሚዎች ይሄ ችግር መኖሩን አውቀው ከኢትዮጵያ ህዝብና መንግስት ጋር በግልጽ መነጋገር አለባቸው። ምክንያቱም እነርሱም ወደ ሥልጣን የመጡ እንደሆነ ከእነርሱም ጋር ጦርነት መግጠማችን አይቀርም። ኢህአዴግ ካላደረገው ቀጥሎ የሚመጣው መንግስት ይህንን ጥያቄ እንደሚያነሳና ኢህአዴግንም እንደሚወቅስ አምናለው። አሰብ ጥንትም አሁንም የአንድ ብሔረሰብ የአንድ ሃይማኖት ተከታይ የሆነውን ከጥንታዊቷ ከሉሲ ብንጀምር ምናልባት የመጀመሪያዎቹ ኢትዮጵያውያን መሬት ነች። በአፋሮች ዘንድ የኢትዮጵያ የኤርትራ አፋር የሚባል ነገር የለም። ኤርትራ ከኢትዮጵያ ስትገነጠል የተፈጠረው ክፍፍል አፋሮች በጽኑ ይቃወሙታል። የሃይማኖትና የዓለማዊ ጉዳዮች ኃላፊ የአሳይታው ስልጣን ሲሆኑ እኚህ ሰው የአፋሮች ሁሉ አባትና መሪ ተደርገው የሚቆጠሩ ከቅርብ ሳምንታት በፊት ያረፉትና የጅቡቲው ጠቅላይ ሚኒስትር በክብር የቀበሯቸው ቢትወደድ ሱልጣን አሊሚራህ ሃምፍሬ ናቸው። ክቡር ቢትወደድ በአፄ ኃይለሥላሴ ያገዛዝ ዘመን የአውላ ወይም አሰብ አውራጃ አስተዳዳሪ ቢሆኑም ከሌሎች የኢትዮጵያ አውራጃ አስተዳዳሪዎች የተለየ ስልጣንና ለንጉሰ ነገሥቱ ቀረቤታ ነበራቸው። የአጼ ኃይለሥላሴ መንግሥትም በአፋር ውስጣዊ ጉዳዮች ጣልቃ አይገባም ነበር። አሰብ ምንጊዜም በታሪክም ጭምር ከኤርትራ የተለየች ብትሆንም፣ ጣልያኖች ከኤርትራ አካል በግድ ቢቀላቅሏትም፣ ምንጊዜም ቢሆን ሕዝቡ የኤርትራ አካል መሆኑን አልተቀበለውም። በኤርትራ የሚታየው ከፍተኛ የሆነ የኤርትራዊነት ብሔራዊ ስሜት በአፋሩ ውስጥ ዘንድ አይታይም። ክቡር ቢትወደድ ሱልጣን አሊ ሚራህ ሌሎችም የአፋር መሪዎች በተለያዩ ወቅቶች እንደገለጹት ኢትዮጵያዊነታቸውን አጥብቀው የያዙ ህዝቦች ናቸው። ክቡር ቢትወደድ አሊሚራህ ለዶክተር ፍቅሬ ቶሎሳ በሰጧቸው ቃለ ምልልስ እንዲህ ብለው ነበር። የአፋር ህዝብ እንደሌላው የኢትዮጵያ ህዝብ አገሩን ወዳድ ነው። በታሪኩና በባህሉም ይኮራል። ኢትዮጵያዊነታችንም ማንም ሊነፍገን አይችልም። የአፋር ህዝብ ጠላቶች ብቻ ናቸው አፋርን የተለየች አድርገው የሚቆጥሩት። እነኚህ ጸረ ህዝቦችን እናጋልጣቸዋለን ይህም ለኢትዮጵያ ህዝብ ሲባል መደረግ አለበት። እንዲሁም ክቡር ቢትወደድ አሊ ሚራህ በሐምሌ ወር 1983 ዓ ም የኢህአዴግ የሽግግር መንግሥት ለማደራጀት በጠራው ጉባኤ ላይ ተገኝተው አቶ መለስና አቶ ኢሳያስ ባሉበት የአፋር ህዝብ ወሰን ቀይ ባህር ነው፣ ግመሎቻችን እንኳን የኢትዮጵያን ባንዲራ ያውቋታል ብለው ነበር። እንዲሁም በሽግግሩ ቻርተር ስብሰባ ላይ ለቀድሞው ቺፍ ኦፍ ስታፍ ሌተና ጄኔራል ጻድቃን ገብረ ትንሣኤ በሰጡት ቃለ ምልልስ የቀይ ባህር አፋሮች የራሳቸውን እድል በራሳቸው እንዲወስኑ እንዲፈቀድላቸው ጠይቀው እንደነበር ጄኔራል አበበ በጽሑፋቸው ገልጸውታል። የራሴን እድል በራሴ ወስናለሁ በማለት ለብዙ ዓመታት ተዋግታ ይህንኑ ያስከበረችው ኤርትራ የቀይ ባህር አፋሮችን የግድ በኤርትራ ስር ትሆናላችሁ በማለቷ እንደ ማንኛውም ለመብቱ ተቆርቋሪ ህዝብ የአፋር ህዝብም ነጻ ለመውጣትና ከእናት አገሩ ከኢትዮጵያ ጋር ለመቀላቀል ያለው መብት ማንም ሊገድበው አይችልም። ከላይ በተለያዩ ምሁራን እንደተገለጸው ወደፊት በኢትዮጵያና በኤርትራ መካከል ግጭት ቢነሳ መንስኤው ኤርትራ እዚህ አንድ ኪሎ ሜትር እዚያ ሌላ አንድ ኪሎ ሜትር የኢትዮጵያን ወሰን ጥሳ ገባች በሚል ሳይሆን ኢትዮጵያ የባህር በር ተዘግቶባት ልማቷ፣ ደህንነቷና ሉዓላዊነቷ አደጋ ላይ በሚወድቅበት ጊዜ ነው። ኢትዮጵያ ለአርባ ዓመታት በከፍተኛ ውጪ የገነባቻቸው የባህር በሮች አንድ የነበረ አገር ለሁለት ተከፍሎ አንዱ ሁለቱንም የባህር በሮች ጠቅልሎ ሲይዝ ሌላው ደግሞ ባዶውን ይቅር ማለት ፍትህና መልካም ጉርብትና የማይቀበለው ጉዳይ ስለሆነ የኤርትራና የኢትዮጵያ ሰላም አሰብን ወደ ኢትዮጵያ በማካለል ላይ መንጠልጠሉ ያለማመንታት መተንበይ ይቻላል።